ታ ናታንን ለማዳን ስትል ብዙ ዋጋ ከፍላለች። ራሷን አሳልፋ እስከ መስጠት ደርሳለች። ነገር ግን ኤፍራታ ለናታን እውነታውን ስትነግረው ይቀበላታል ወይንስ አይቀበላትም? የእናንተ ሀሳብ ምን ይመስላል? ኤፍራታ ናታን ተቀበላትም አልተቀበላትም፣ ነገር ግን መጨረሻ ላይ አሸንፋ ማየት እንፈልጋለን። እንዲሁም ደግሞ ናታን እንግዲህ ከአዲሷ ልጅ ዲያራ ከምትባለው ልጅ ጋር በመተዋወቁ እጅግ በጣም ደስተኛ እንደሆነ ፊቱ

ነገር ግን አሁን ላይ የቸልሽ ካፈቀራት ኤፍዬ ልቧ የሚሰበር ይመስለኛል። እንዲሁም ደግሞ ጽዮን እንግዲህ የኤፍራታን እያንዳንዱ እርምጃዋን ስለምትነግራት ናታን እንዳይታሰር ብላ ለሱ ብላ ዋጋ እየከፈለች እንደሆነ ስለምታውቅ በእርግጠኝነት ናታን አፈቀርኩ ብሎ ከመጣ ጽዮን ሁሉንም ነገር ለናታን እንደምትነግረው እርግጠኛ ነኝ። ምክንያቱም ጽዮን ኤፍራታ ያለችበትን ችግር ለሱ ብላ እንደሆነ ሕይወቷን ጭምር የማትወደውን የማታፈቅረውን ሰው አብራው እየኖረች ያለችው ስለምታቅ ጽዮን ተረጋግታ የምትቀበለው አይመስለኝም። ነገር ግን አሁን ላይ ናታል ምናልባትም ኤፍራታን ለማናደር ሲል ከዛች ከዲያራ ጋ ፍቅር የሚጀምር ይመስለኛል። እንዲሁም ደግሞ የጽዮን ፍቅረኛ እንግዲህ በፊት ላይ የሚወዳት የሚያፈቅራት፣ ለዘመናት ሲፈልጋት የነበረው ፍቅረኛው ዛሬ ላይ በማግኘቱ በአጋጣሚ በጣም ደስ ብሎት ነበረ። እንኳንም እናቴ ጋ ተጣላሁ እያለ ነበር። እናቱ ግን ማን ትመስላችኋለች? እኔ ግን የዲያራ እናት ትመስለኛለህ። እና እናቶ እንግዲህ ዲያራ እንዳለችው ከሆነ እናቴ ላንተ አንድ ስራ አታጣም፣ እዝ ታስገባሃለ ብለዋል። ናታን እዛ ድርጅት ውስጥ ከገባ ናታን አሁንም ከወንጀሉ ምንም ነገር መውጫ የለውም። ምክንያቱም ሴትዮዋም እንደሆነ በወንጀል እየተጨማለቀ ድርጅት እንዳላት ነው ያወራቻለችው። እና ናታን ከዚህ ሴትዮ ጋር ስራ በጀምር ብዬ ተመኘው። እንዲሁም ከዲያራ ጋር ሁለተኛ ባይገናኝ፣ የእፍዬ ልብ ባይሰብረው ምኞቴ ነው። ሲቀጥል እንግዲህ የቤዛ አፍቃሪ ቤት ድረስ በመሄድ በጣም ደስ ብሎት ነበረ። እንግዲህ ሉሊት መታ ነገሮችን ብታበላሽም ነገር ግን ደግሞ ቤዝዬ ጥሩ አፍቃሪ እንደሚሆናት በዚህ ሰዓት ቤዛ አባትም እናትም ዘመድን በሌለባት ሰዓት አሁን ላይ አይዞሽ አለሁልሽ ብሎ ልቧን የሚጠግን ሰው ያስፈልጋታል፣ እና በዚህን ሰዓት ይሄ ልጅ መምጣቱ ደስ ብሎኛል። ሲቀጥል ደግሞ እንግዲህ ፂወን እና ቢኒያም ፂወን የገመተችው ቢኒያም ፎቶውን ሳያይ እንደዛ የሰደባት ነበር እየመሰላት ነገር ግን ደግሞ ዳጊ እንግዲህ ፎቶውን እንዳየና እሱም በዛ ተናዶ እንደሆነ ሲነግራት፣ ጽዮንም ትንሽ ለምን አልጠየቀኝም መጀመሪያ እኔን የሚል ሀሳብ አምጥታለይ። እንግዲህ ደግሞ ዳግም ያ ልጁ እያስፈራራው ነው። አንተ እንደወጋኸው ለያፌት እጄ እናገራለሁ ብሎታል። አሁን ላይ እንግዲህ ሪከርድ ይዞ ከሆነ ዳጊ፣ ማነው ስሙ ያኛው ልጁ እንትን ይላል፣ ወጥመድ ውስጥ ይገባል። እኔ ነኝ የወጋሁት ብሎ ስላለ ምናልባትም በኪሱ ሪከርድ